ሰሞኑን አንድ የምንወዳትና የምናከብራት ታዋቂ አርቲስት በሞት ተለይታናል። ከዚች አርቲስት ሞት ጋር በተያያዘ የቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ክፍያ ምን ዋነሰ እያሉ ብዙዎች በምጸት እየተሳለቁ ተመልክተናል። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩትዩብ ቻናላችን ቤተሰቦች። ቻናላችን አቤስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩትዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮንም ላይክ ማድረግ እንዳይረሳ። ለበርካታ ዓመታት በመድረክና በቴሌቪዥን ስራዎቿ ፈገግታችንን የገነባችው ተወዳጇ ኮሜዲያንና ተዋናይት አርቲስት ፍሬሕይወት ባህሩ ድንገተኛ በሆነ ህልፈት ከዚህ ዓለም በሞት ተለይታለች። ከጥቂት ቀናት በፊት ደህና የነበረችው አርቲስቷ ድንገተኛ መለየቷ መላውን የጥበብ ቤተሰብና አድናቂዎቿን በከፍተኛ ድንጋጤና ሐዘን ውስጥ የከተተ ክስተት ሁኗል። የአርቲስት ፍሬሕይወት ባሕሩ ሥርዓተ ቀብር ዛሬ ቀን አርብ መስከረም 23 2018 ዓ ም በብዙ የጥበብ ሰዎች ቤተሰቦቿና ወዳጅ ዘመዶቿ በተገኙበት በቀጨኔ መድኃኔ ዓለም ቤተ ክርስቲያን ዘላቂ ማረፊያዋ ተፈጽመዋል። በቀብሩ ስነ ስርዓት ላይ የተገኙት የጥበብ ባልደረቦቿ የአርቲስቷን ቀልዶችና ደግነት በማስታወስ በንባ ተሰናብተዋታል። አርቲስት ፍሬሕይወት በኢትዮጵያ ጥበብ ውስጥ የማይረሳ አሻራ ያሳረፈች ታላቅ አርቲስትም ነበረ። ከአርቲስቷ የቀብር ስነ ስርዓት ጋር በተገናኘ በተለይ በቅድስት ስላሴ ቤተ ክርስቲያን የተከሰተውን ክስተት እንደሚከተለው እናጫወታችኋለን። የእሷን አስከሬን ለመሸኘት በቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦቿ እጅግ ከፍተኛ የሆነ ዋጋ እንደተጠየቁ እየገለጹ ተመልክተናል። ይህ የዋጋ ተመንም በርካቶችን አስገርሟል፣ ብዙዎችንም አሳዝኗል። እየወጡ ያሉ መረጃዎች እንደሚያመለክቱት አርቲስቷ ከባልደረቦቿ ጎን እንድታርፍና ይህንንም ለማድረግ ምን መፈጸም እንዳለባቸው ተጠይቆ የነበረ ሲሆን ምላሹም እንደሚከተለው ነው። ለቀብር ቦታ የተጠየቀው ከፍተኛ ክፍያ ነው። ፎካ ወይም ፉቴጅ ውስጥ ከሆነ መቶ ሃያ ሺህ ብር መክፈልና የቤተ ክርስቲያንን አባል መሆን የሚያረጋግጥ ማስረጃ ማቅረብ የግድ ነው። በቤተ ክርስቲያኒቱ አጥር ግቢ ውስጥ ከሆነ ከዚህ ቦታ ለመቀበር 500 ሺህ ብር ወይም ግማሽ ሚሊየን ብር መክፈል ግዴታ ሲሆን፣ ይህም በብፁዕ ቅዱስ ፓትርያርክ ፍቃድ መሆን እንዳለበትም ተነግሯቸዋል። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹት ቅድስት ስላሴ ግቢ ውስጥ የቀብር ቦታ እንደሌለ የተነገራ የሚያስተምራቸው ሲሆን ቦታ ያለው ጎረቤት በዓለ ወልድ ቤተክርስቲያን መሆኑን እንደተነገራቸው ማክለው ገልጸዋል። ፍያውንም ከፍሎ ለሚቀበር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉ ተነግሯቸዋል። ሪፖርቱን ያቀረቡት ወገን አርቲስት ፍሬሕይወት ባህሩ ቤተክርስቲያኗን በሙያዊ አስተዋጽኦ አገልግላለች ሲሉ በገንዘብ ምክንያት ይህን ያህል መመዘኗ ተገቢ አለመሆኑን ተችተዋል። በተጨማሪም ሃይማኖት የሌላቸው ጭምር ገንዘብ ከፍለው በሚቀበሩበት ስፍራ ለቤተክርስቲያኗ ታዛዥ የነበሩት ምዕመናን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱን አስተዳደር መፈተሽ እንደሚገባም አክለው አስረድተዋል። ቆሞ ኑሯል ያልተባለው ህዝባችን ሞቶም መቀበሪያ ሲያጣ ወዴት እየተጓዝን ነው የሚል ጥያቄ የብዙዎች ሐሳብ ሆኗል። በዚህ ሐሳብ ምን ተሰማችሁ? እስኪ በዚህ ዋጋ ተመን የእናንተን አረዳድ ግለጹልን። መኖሪያ ቦታ 500 ሺህ ብር ገዝቶ ቤት መስራት የማይችል ኢትዮጵያዊ ለመቀበረውን 500 ሺህ ብር መክፈል ይችላልን? ወዴት የሄድን ነው? ሐሳብ አስተያየታችሁን በኮሜንት አካፍሉ። የዛሬውን በዚህ በቃን። ሰላም ለዓለማችን ሰላም ለሰው ልጅ ሁሉ ይሁን።